እንዴት አላችሁ? ጌታን በጣም እባርካለሁ። ስለዚህ ቸርች ስለ ወርሽፑ ስለ ጸሎቱ ጌታን በጣም አርጌ እባርካለሁ። አጭር ቃል አካፍላችኋለሁ። መዝሙር መቶ አስራ ስድስት ላይ እናወጣና አስራ ዘጠኝ ቁጥሮች ናቸው ያሉት። እኔ ግን ቁጥር አንድንና ቁጥር አስራ ሁለትን ለመነሻ አነብላችኋለሁ። መዝሙር መቶ አስራ ስድስት ቁጥር አንድንና ቁጥር አስራ ሁለትን ነው የምናነባው። ኢየሱስ ያድናል። መዝሙር ስንት ነው ያለሁት? መቶ አስራ ስድስት ቁጥር አንድን አነባለሁ። እግዚአብሔር የልመናዬን ድምፅ ሰምቷልና ምን አልኩት፣ ወደርኩት ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ እጠራዋለሁ። ቁጥር አስራ ሁለት ስላደረገልኝ ሁሉ ለእግዚአብሔር ምንን እመልሳለሁ? አንድ የሆነ መዝሙረኛ ከተደረገለት ከብዙ ውለታ የተነሳ ምን ለእግዚአብሔር እንደሚሰጥ የጨነቀው ምን ልስጥህ ብሎ ጥያቄ ምን የሚል የሚጠይቅ ለአንተ ላደረግክልኝ ውለታ ምን ልክፈል የሚል የሚከፍለው ነገር ያነሰበት ውለታው ግን ምን ያለበት

ልምጣ ብሎ የሚጨነቅ መዝሙረኛ ነው እዚህ ውስጥ የምታዩት በእርግጥ አንዳንዴ ምን ምን ብታረግ እንደሚወጣልህ አይደል ነው ስለማውለታ ማን ለአምላክ ውለታ ምን ይዘ ብትቀርብ ምን ይዘ ብትመልስ ምን ይዘ ብትመጣ እንደሚወጣልህ አይታወቅም ስለዚህ አንዳንዴ ሲጨንቅህ የምትናገረው ነው የሚመስለው በእውነት እዚህ ቤት ያልተደረገለት አለ አምላክ ያልረዳው ያላወጣው ከፍ ያላደረገው ሰው አለ ኢየሱስ ያድናል ደዛ ደዛ ልታስቡ ፈልጋለሁ አይ አንዳንዴ ሰው ቢሆን አንዳንዴ ሰው ቢሆን አጠገቢ ያለው ሰው ቢሆን የሆነ ነገር አድርገህ ትንሽ ትረካ ይሆናል። ባጠግብም ትረካ ይሆናል። ገብቷ እንዳባወራ ጋቢ ደርበህለት ኩታ ደርበህለት እግርም ስመህ ቢሆን ምን ያረጋል፣ ይወጣላል። ይሄ ግን ምን ብታረግ ነው የሚወጣል ለአምላክ ላደረገልህ ነገር ለከፈለልህ ነገር ላደረገልህ ነገር ላምላክ ምን ብትል ነው በጣም ምትረካው ነው? ጥያቄውን ምን ልስጥህ ጌታ ሆይ ነው። እኮ ምን ላርግ ነው የሚለው ጥያቄው። እኮ ምን ላርግ ልን ነው ጥያቄው የሚለው። ዛሬ እና ዛሬ እንድጠይቁና በፍቅር እንድትከነከኑ ፈልጋለሁ። ላደረገልን ለዋለልን አምላክ ላዶና ጌታ ለዘላለም ስሙ ይባረክ። እንደዛ ነው። በጣም ዝነኛ መዝሙር ነው ይባላል። ይሄ መዝሙር አንዳንድ ጽሑፎቹን ሳይ በጣም ዝነኛ መዝሙር ነው። እንደውም እስራኤላውያን በየዓመቱ የፋሲካ በዓልን ምን ሲሉ ሲያከብሩ ከግብጽ የወጡበትን ሲያከብሩ የሚዘመር ዝማሬ ነው ይላሉ። እንደውም አንዳንዶቹ ደግሞ ምን ብለው ጽፏል፣ በተለይ መዝሙር ከዘመሩ በኋላ ወደ ደብር ዘይት ምናሉ ወጡ የሚለው መጨረሻ ላይ ከጌታ ጋር ራት ከበሉ በኋላ የተዘመረው ዝማሬ ይሄ ነው ብሎ የሚጽፉ ሰዎች አሉ። በእርግጥም ዝማሬው ዝነኛ ቢሆን አይገርመኝም፣ ይገባዋል። ምክንያቱም በጣም የሚገርም ኮንቴንት ያለው የሚገርም መንፈስ ያለበት ዝማሬ ነው። እግዚአብሔር ቢረዳን ይሄን መንፈስ እናንተ ውስጥ ማስገባት ነው። ዋይ ማጋባት ያላማ ደግሞ የእግዚአብሔር መንፈስ ሙቪ ያደርጋል። የሚያምን ሰው አሜን ይበል። እንደዛ ነው ሲጀምር። ክፍሉ የጀመረው ከጥቅል ነው። ከዛ በኋላ እያንዳንዱን ነው የሚያብራራው። ከጥቅል ሲያብራራ በቃ እንደ ሲጀምረው ማለት ነው ሲጀምረው ሲያብራራ ከላይ ማለት ነው። ሲጀምር ገና ከአንድ ሲጀምር እግዚአብሔር የልመናዬን ድምፅ ምን ብሏል ሰምተዋል ነው የሚለው። እግዚአብሔር የልመናዬን ድምፅ ምን ብሏል ሰምተዋል። ይሄ ብቻ ብቻ ልላስ ምንም ሌላውን ተው፣ ማብራሪያውን ተው። እግዚአብሔር የልመናዬን ድምፅ ምን ብሏል ሰምቷል ብሎ ነው የጀመረው። ያልተሰማ ለዚህ ቤት አምላክ ያረዳው በንቃቃት ውስጥ ሆነ ጭወትን ያላዳመጠል ሰው አለ አምላክ የረዳው ህዝብ ነው ዛሬ በዚህ ጠዋት የተሰበሰበው። ኢየሱስ ያድናል። በቃ በራሱ በቂ ነው። አምላክ ስንት ጊዜ ሰማ ይመስላችሁ አምላክ ስንት ቀን ሰማ? ስንት ቀን አደመጠ? ስለዚህ ሲጀምር እግዚአብሔር የልመናዬን ድምፅ ምን ብሏል ሰምቷል። ግን ሁለተኛዋ ፓርቲ ደግሞ ይሄንኑ በፍቅር የሚያጠናክር ነው ው እግዚአብሔር የልመናዬን ድምፅ ምን ብሏል ሰምቷል ካለ በኋላ ሲሰማ ደረቅ መስማት ግን አይደለም። ምክንያቱም ቁጥር ሁለት ላይ ጆሮን ወደ እኔ ምን ብሏል አዘን ብሏል። ይሄ ማለት ው ሁለቱም አንድ ነው ሰማም አንድ ነው ጆሮን ወደ እኔ ምን ብሏል? ሁለቱም አንድ ነው። ሁለተኛው ፍቅር ነው። አቴንሽን መስጠት ነው። ዝም ብሎ እየሰማሁህ ነው ተናገር አይደለም። በጣም ጠጋ ብሎ ዘንበል ብሎ ኢየሱስ ያድናል እንዲህ በፍቅር የቀረበ ነው። አዘን ብሏል ማለት ዝም ብሎ ሳይሆን ሰምቷል። ዝም ብሎ ሳይሆን በጣም ጠጋ ብሎ ወደ ድሬቴ ጠደው አቴንሽን ሰጥቶ ዘንበል ብሎ የሰማኝ አዶናይ ጌታ ለዘላለም ስሙ ይባረክ። እንደዚህ የሰማዋለ ዛሬ ለዛሬ በጭብጨባና በልልታ ጌታን የሚያከብር አምላክ የሰማን ህዝብ ነው። ስለዚህ ከዚህ በኋላ እያብራራ ሄዳል ማለት ነው። ሲጀምር በጣም ነው የሚገርመኝ። ሲበቃ ዋና ዋናውን ምን ላድርግ? በእያንዳንዱ ፖይንት ላይ ምን ላድርግ ታዲያ ነው እኮ ምን ልክፈል? ላንተ ነው ምን ባቀርብ ነው ጌታ ሆይ፣ አንተ መቸረካው ነው መንፈሱ እንደዛ ምክንያቱም ሲጀምር ገና ሲጀምር በጣም የሚገርመው ነገር ገና ሲጀምር የሚገርምና አስገራሚ ነገር የጀመረበት መንፈስ ምንድን ነው እሱ እኔ እኮ ይላል። ቁጥር ሶስት ላይ እኔ እኮ የሞት ጣር ይዞኝ ነበር። አይደለም የምን ጣር ያው እንዴት ነው የሞት ጣር ማለት? የሞት ጣር ያዘኝ የሲኦል ህመም አገኘኛል፣ አይደለም የሚለው የሞት ጣር እንዴት ታብራረዋል? የሲኦል ህመም እንዴት ነው አላውቅም። ነገር ግን የሞጣት አትሊ ሰው ሲያጣጥር አይተህ ታውቃለህ? ሰው ሲያጣጥር ሊሞት ሲል አጋጣሚውን አግኝታችሁ ሰው ሊሞት ሲል ሲያጣጥር አይተህ ታውቃለህ? እንዴት እንደሚያም እንዴት እንደሚዘገንን። በሙሉ ዓይን እንኳን ማየት የማትችልባቸው ጋፖች አሉ። የሆነ ኮማ ውስጥ እኮ ገብቼ ነበረ። አንተነ ከዛ ያወጣኸኝ ሲኦሌን የሰበርከው ጣሬን ያነሳኸው እንደገና በእግሬ ይቆም ዘንድ ያደረከኝ አንተነ አዶናይ። ኢየሱስ ያድናል። ጣሬን ነው የሰበርከው። ከጣር ውስጥ ወጥቶ ሰርቫይቭ አድርጎ በእግሩ የሚሄዳት መዝሙርኛ ይታያል። ሲኦሉ የተመታበት ኃያላን ጌታ የመጣበትና ሲኦሉን ሰብሮ ጌታ ከዚህ ያወጣውን ሰው አይተዋል። አረ እግዚአብሔር አምላክ ዛሬ ሲኦሌን የሰበረ ህመሜን ከኔ ያነሳ ጣሬን ያነሳ ጌታ ለዘላለም ስሙ ይባረክ። እሱ ነው ጌታ። የሚስሜን ይበል እኔ የእኛ ህያዋን ምስክሮች ነን። ጣራችን የሰበረ ኢየሱስ ነው። ህመሜን የሰበረ ኢየሱስ ነው። ሲኦላችን የዘጋ ጌታ ኢየሱስ ነው። የሚስሜን ይበል። እንደዛ ነው፣ እንደዛ ነው። መንፈሱም ሲጀምር ገና አንተ የሞጣር እኮ ይዞኝ ነበረ ይልና፣ ከዛ ከሞጣር አወጣኸኝ ከሲኦል ህመም ነው ያወጣኸኝ ይልና፣ ከዛ ግን የሚጨነቀው እኮ ምን ልስጥህ ነው ምን ልስጥህ? ለአንተ ነው። ምን ላቅርብ ነው? አንተ አንተ ነህ ሰው ያረከኝ፣ አንተ ነህ ያዳንከኝ፣ አንተ ነህ ህመሜን የመለስክ፣ አንተ ነህ ጣሬን ከኔ የወሰድክ። እኮ ምን ልስጥ ታላለህ፣ ለአንተ ላድሆናኝ። የሚገርማችሁ ነገር ቁጥር ሁለት ላይ ነው ሁለተኛው ላይ ቁጥር ስምንት ላይ በጣም የሚገርም ቃል አለ ቁጥር ስምንት ላይ ነፍሴን ከሞት አ የሚለው አይኔን ከምን ከእምባ አድነዋል አለቅስ ነበር። እምባዬን ያበስከው አንተ ነህ ያው እንዲህ ምክንያቱም ነፍሴን ከሞት ብቻ ሳይሆን አይኔን ከምን ከምባ እስቲ ከምባ በሉ ከምባ አለቅስ ነበር አለቅስ ነበር፣ እምባዬን ያበስክ አዶናይ ጌታ፣ የቀራኒዮ አምላክ፣ ሰው ያደረከኝ፣ እድል የሰጠኸኝ፣ ያጽናናኸኝ ያውም ዘንበል ብለ እንዲህ ጆሮን ወደ ኔ ጠጋ አድርገ የሰማኸኝ አቴንሽን የሰጠኸኝ ጌታ፣ ለዘላለም ስምህ ይባረክ። ምክንያቱም እንደዚህ ነው የሚለው፣ አንተ እኮ እምባዬን አብሰሃል፣ አንተ እኮ ነፍሴን ከሞት አድና ይህና። ግን ጥያቄው መሽከርከሪያው ምንድን ነው? እና ምን ልስተር ምን ልመልስ? ለአንተ ምን ልክፈልህ? ጌታ ሆይ ምን ይዤ ወደ አንተ ልምጣ? መንፈሱ በዚህ የተያዘ ነው። የሚገርማችሁ ነገር ቁጥር 16 ላይ ሌላ ደግሞ ጨምረዋል። ቁጥር 16 ላይ አንተ እስራቴን ሰብረሃል ይላል

ሰብራል ታሳውሳላችሁ። የኢሳይያስን መጽሐፍ በተረተረ ጊዜ ጌታ ኢየሱስ ክርስቶስ የጌታ የእግዚአብሔር መንፈስ በማላይ ነው በሌላይ ነው ለድሆች የምስራችሁን እሰብክ ዘንድ እግዚአብሔር ምን ብሎኛል? ቀብቶኛል ይላችሁ ልባቸው የተሰበረውን እጠግን ዘንድ ለተማረኩ ነፃነትን ለታሰሩ ምንን እስቲ ጨኩላችሁት መፈታትን ለታሰሩ መፈታትን የሰበከው ጌታ ኢየሱስ እስራቴን በጥሶ ሰንሰለቴን ቆርጦ ሰው ያደረገኝ ጌታ ኢየሱስ ያድናል። ዘዚህ መካከል ዛሬ አምላክ የረዳው ሰዋል፣ ሲኦሉን የመታለ ሰዋል፣ ሰንሰለቱን ይቆራለለ ሰዋል፣ እምባውን ያበሰለ ሰዋል። ላዶናይ ጌታ ሃሌሉያ! ለአዶናይ ጌታ ደስ ነው። አሁን ጥያቄው እኮ ምን ልስጥ? ለአንተ እኮ ምን ልክፈል ጌታ ሆይ ምን ልክፈል፣ አንተ ምን ልመልስልህ ነው ጥያቄው። አንዳንዴ እንዲህ እንድትጨነቁ እፈልጋለሁ። ግራ ግብት እንዲላችሁ ፈልጋለሁ። በፍቅር እንድትንተከተኩ ፈልጋለሁ። አቤቱ ጌታ ሆይ እኔ እኮ ዛሬ ሕያ ሆኝ የምኖረው እኮ በአንተ ምሕረት ነው። አንተ እኮ አግዘኸኝ ነው። አንተ ሲኦሌን ሰብረህ እኮ ነው። ሰንሰለቴን ቆርጠህ እኮ ነው። እንዴ አምላክ ባይረዳኝ ኖረው፣ እግዚአብሔር ባይመጣ ኖረው ዛሬ ከኔ ጋር ሕያው ያደረገኝ አምላክ ለዘላለም ስሙ ይባረግ እንደዚ። ስለዚህ መዝሙረኛው ሲዘምረው በዚህ መንፈስ ነው የሚዘምረው። ቲ በጣም የምትገረመኛ ንቀባለች ቁጥር አስራ አንድ ላይ ቁጥር አስራ አንድ ምንድሚለው? እኔ እንደውም ስለ ሰው ያለኝ አመለካከት ሙሉ ለሙሉ ተበላሽቶ እኮ ነበረ። ያረምከኝ የለወጥከኝ አንተነህ አይምሮን የቀየርከው አንተነህ ነው የሚለው አይታችኋል። ቁጥር አስራ አንድ ላይ እኔም ከድንጋጤ የተነሳ አዲስ ትርጉሞ ግራ በተጋባው ጊዜ ነው የሚለው ከዛስ ሰው ሁሉ ምንድ ነው አንዴ የከፋ ሰው አይተሃል አንኳክቶ አንኳክቶ አንኳቶ ሰው ሁሉ በር የዘጋበት ጌታ ሆይ በከፋኝ ጊዜ በዘነገጥኩ ጊዜ ግራ በተጋባኝ ጊዜ የደመደንኩ ድምዳሜ በሙሉ ምንድ ነው ሰው ሁሉ ምንድ ነው ውሸታኝ አሰተኛ ነው አልኩ በቃ አንዳንዴ እንደዚህ ብለታቃለ ግራ ሲገባ ሰው ሁሉ ሲያስጠላ ስትፈርጅ ማይንድ ሲበላሽ፣ አንተ እኮ ነህ አእምሮዬን ያዳንከው። እንደዚህ አይነት ችግር ሁሉ ገጥሞኝ ነበረ። ያዳንከኝ፣ ሰው ያደረከኝ፣ ቀንበሬን የሰበርክ ጌታ ስም ይባር። በዚህ መንፈስ ውስጥ ነበረ። ስለዚህ እግዚአብሔር፣ ሰዎች ይሄ ሰው አሁን ስታዩት በጣም የተጨነቀ ምን ልስጥ ጌታ ሆይ ለአንተ ምን እዤ ይቅረብ የሚል ደግሞ ውለታውን በደንብ አድርጎ የሚናገር አንተነ ከሲኦል ያወጣኝ አንተነ ከጣር አወጣኝ አንተነ ሰንሰለቴን ምን ያልከው የቆረጥከው አንተነ ማይንዴን የፈወስከው ጌታው እምባዬን ያበስከው አንተነ እኮ ምን ልስጥህ ብሎ በእግዚአብሔር ፊት ሲማጠን ነው የምታዩት። እግዚአብሔር አምላክ ያደረገልን ህዝብነን የረዳን ህዝብነን። ጨለማችን ያነሳልን ህዝብ ነን። የዳንን ህዝብ ነን። ነጻ የወጣን ህዝብ ነን። አገር ያለን ህዝብ ነን። በእውነት አባት ያለን ህዝብ ነን ነን ተሟጋች ያለን ህዝብ ነን። ዳኛ ያለን ህዝብ ነን። ሟርት የማይችለን ህዝብ ነን። ጨለማችን ከእኛ የተገፈፈ ህዝብ ነን። የሚያምሱ አለዚህ ቤት ኢየሱስ ያድናል። እንደዚህ ነን የውል ማንም ሰው አያወጣንም ነበር ጌታ ባይደርስልን ኖሮ አምላክ ባይመጣ ኖሮ እግዚአብሔር አምላክ ወንጌልን ባይከፍትልን ኖሮ የድንጋይ ልብ አውጥቶ የስጋ ልብ ባይሰጠን ኖሮ በፍጹም አይሆንም። አሁን የሆንነው ነው፣ በሙሉ ያዳነን ኢየሱስ ነው። ከፀሐይ መውጫ እስከ መግቢያ ስሙ ለዘላለም የሚባረክ የሚሱ አሜን ይበል። እንደዚህ እንድታስቡ ያስፈልጋል። ይሄማ የውል አንዳንድ ሰው ምንም እንዳልተደረገለት ሆነ ይቆጥራል። ረሳ እንዴ? ሰው ያደረግን ጌታ ለዘላለም ስሙ ይባረክ። ስለዚህ አሁን ጸሐፊው መጨረሻ ሲዘጋ ምን ልስጥህ ጌታ ሆይ ብሎ የዘጋበትን ሶስት ፖይንቶች አሳይቻችሁ ጨርሳሉ። ጌታ ሆይ እስቲ በሉ ወድሃለሁ ሲጀምር እንዚህ ያለው ቁጥር አላቻችሁ ታል የሚለውን እግዚአብሔር የልመናዬን ድምፅ ምን ብለዋል? ሰምቷልና። ከዛስ ወድሃለሁ ወድሃለሁ የውል መንፈሱ እንደዛ ነው። ጣሬን ያነሳ አንተ ነ፣ ሲኦልን ያነሳ አንተ ነ፣ ሰንሰለቴን ምን ያልከው የቆረጥከው አንተ ነ። ላረግ የምችለው ምን ትከፍለው ለእሱ በቃ፣ በየአደባባዩ አንድ ድምፅ እናወጣለን። ጌታ ሆይ ወዳሃለሁ፣ የሚሰማው አሜን ይበል። አዎ፣ እወዳሃለሁ ያዳንከኝ ጌታ፣ ጨለማዬን ያነሳ ጌታ ኢየሱስ፣ የተባልከው አንተ የተቀባው ክርስቶስ ለዘላለም እወድሃለሁ የሚል ሰው አሜን ይበል። እንደዛ እንደዛ እንትሉ ነው የተፈለገው። እወድሃለሁ ጌታ ሆይ አይታችኋል። ዳዊት እኮ ሲናገር አቤቱ ጉልበቴ ሆይ፣ ጮክ ብላችሁ አቤቱ ጉልበቴ ሆይ። ምን ያደርጋለሁ? እንደዚህ ውስጣችሁ ፍቅር ከገባ አምልጣችኋል። ያሁን ከዚህ ዘመን በዚህ ዘመን ማምለጫው አንድ ብቻ ነው፣ ኢየሱስን መውደድ የበለጠ መውደድ፣ እወድሃለሁ ማለት። አንዳንድ ሰው ኢየሱስ የሚብለው ስም ስናነሳ ይነዝራቸዋል። ደስተኞች አንዳንዴ አይሆኑም። ገብቷቸዋል። እሱ ያንተ ጉዳይ ነው። የገባ ቀን ትቃጠላል። ነገር ግን ዛሬ ያዳነኝን ጌታ ያዳነኝን ጌታ ሲኦልን የሰበረውን ጌታ ጨለማዬን ያነሳውን ጌታ በአደባባይ በጉባኤ ኢየሱስ ያድናል። እንወድሃለን፣ የሚስዋሜን ይበል። እንወድሃለን

እኛ ኢየሱስ የተባለውን ጌታ ከልብ የወዳሃለሁ የሚስሉ አሜን ይበል። ከልብ ለምን ዝም ብሎ አይደለም፣ ያዳነኝ እሱ ነው። ጨለማዬን ያነሳው እሱ ነው። ቀንበሬን ምን ያለው የሰበር፣ ሰንሰለቴን ምን ያለው የቆረጠው፣ እሱ ነው። ማይንዴን ያስተካክለው እሱ ነው። ሰው ያደረገኝ እሱ ነው። ለዘላለም ስሙ ይባረክ። ዛሬ በአደባባይ ይክበር የሚስሉ አሜን ይበል። ከልቤ እግዚአብሔር ሰው፣ እኔ መሻገሪያውን ነግራችኋለሁ። ማምለጫው እሱ ነው።

በምባ የሆንክበትን ዘመን አትርሳ። ብዙ ዶር አንኳክተ አንኳክተ ጸጥ ተብለ ስታበቃ ሰላም ለአንተ ይሁን ብሎ የመጣ ኢየሱስ የሚባለውን ጌታ አትርሳ። እሱ ነው ሰው ያደረገ፣ እሱ ነው ከፍ ያደረገ። ለዘላለም ስም ይባረክ። ያ ነው የክርስትና ኩበት። ሌላ በፍጹም የተሸነፍክበት ነገር ካለ በፍቅር ከዚህ ውጪ ከስረሃ ከዚህ ውጭ የተሸነፍክበት ነፍስን የምሰጥበት የሆነ ነገር የምትሆንበት ሌሊቱን ሙሉ የምትቀመጥበት ነገር ካለ ከዚህ በልጦ አሁን ኪሳራክ ጀምረዋል። ነገር ግን እነግርሃለሁ በቤታችን ይንገስ የሚል ሰው አሜን ይበል። ደግሜ ደግሜ ኢየሱስ ጌታ ያዳንከኝ አምላኬ፣ አምላኬ እወድሃለሁ። ሃሌሉያ እወድሃለሁ ጌታ ኢየሱስ። በነገራችን ላይ ማረጋገጥ የሚፈልገው ፖይንት ይችን ነች። መጨረሻ ላይ የዮናሊ ስምዖን ሆይ ምን ሌላ ምንም ማረጋገጥ የሚፈልገው ሜክሹር በደንብ ይውል። ማረጋገጥ የሚፈልገው ትወደኛለህ ወይ? አንዴ የጠየቀው አንዴ ነው ሶስቴ። ትወደኛለህ ትወደኛለህ። ያውም እስኪ ከፋው ጴጥሮስ፣ እስኪ ከፋው እስኪያዝን። እንግዲህ እንደምወድህ ጌታ ሆይ አንተ ጴጥሮስም አዘነና ነው የሚለው። በጣም በጣም ጌታ ኢየሱስ እርግጠኛ መሆን የምፈልገው ማረጋገጥ የሚፈልገው በመጨረሻውም ጊዜ አንድ ጥያቄ ይጠይቃል። አንተ ልጄ ሆይ ትወደኛለህ? ሆይ ነው። አረ በጣም ጌታ ሆይ እወድሃለሁ የሚል ሰው ዛሬ በልልታ በጭብጨባ ሪስፖንድ እንዲያደርግ ፈልጋል። ለራሱ ለራሱ ለጌታ እወድሃለሁ ኢየሱስ ሃሌሉያ። ከሱ በላይ እምወዶ የለም። በቤቴ ይገዛል እሱ ነው ክብሬ አለቃዬ፣ የሉ ዋርካዬ፣ ለሰው ማሳየው ጌጤ፣ ኢየሱስ የሚባል ጌታ ኢየሱስ ያድናል። ያ ሌላ የለም፣ ለዘመዶቹ ንገረው፣ በኩራት አውራው፣ በኩራት አውራው፣ በሙሉ ልብ አውራው፣ ንገረው ኢየሱስ የሚባለው ጌታ ለእኔ ክብሬ ነው፣ ማሬ ነው። ይኸውልህ የሚጣፍጥ ስም ነው። ይሄ ስም የምንወደው ስም ነው። የዳነው በዚህ ስም ነው። የወጣነው በዚህ ስም ነው። ጨለማችን የተገፈፈው በዚህ ስም ነው። እንወድሃለን። የሚስሜን ይበል እግዚአብሔር። ሰው እንደ ሰው ማመስገን ይገባኛል። ይህ ግዴ ለም ኢየሱስ ክብርህ ነው። ይሄ መዝሙረኛ ምነው ሪከርድ የተደረገ ነገር ቢኖር ያሳየን ነበር በድራማ ምን ልስጥህ ብሎ በቃ ወለሌ ሆነማ እኮ መምጣትማ እንትን ነው ነው። ስለዚህ በእያንዳንዱ ፖይንት ላይ ቤታችን ላይ መደመቅ ያለበት ኢየሱስ ማእፍክ ላይ ቢሮ ስትገባ ስራ ስትሰራ፣ በእያንዳንዱ አትሞስፌር ይህን ስም ደጋግመ ጠራው። እሱ ነው ህይወትህ፣ እሱ ነው ቅጥርህ፣ ደጀንህ፣ ዋርካ። ሃሌሉያ! እንደዛ ነው ማረጋገጥ ካለባቸው ኢየሱስን እወዳሃለሁ ማለት አለብን። ለምን ተወዳኛለሁ ወይ ብሎ የጠየቀው ፓርት ስለሆነ ማ። ስለዚህ ሰውየው አንዱ ያገኘው ፓርት በቃ ምን ያደረግለሁ እወዳሃለሁ ያለ። ሁለተኛ በጣም በጣም ደስ የሚለኝ ይሄን ቃል ሳነብ፣ በዘመኔ ሁሉ እስኪ በዘመኔ ሁሉ በሉ አመልካሃል አሜን። ጀምሬ አልተውም። ምክንያቱም ቁጥር ሁለት ላይ ቁጥር 17 እነኚህን ነው የሚያረጋግጠው። ቁጥር 17 ላይ ሳችሁላሚለው ቁጥር 17 ላይ ላንተ የምስጋና መስዋዕት ምን ያደረጋለሁ። ሰው አለ። ቁጥር ሁለት ላይስ በዘመኔ ሁሉ ኢየሱስ ያድናል። መቼ መቼ? በቃ በዘመኔ ሁሉ አመልካሉ። ኢየሱስ ያድናል። ምን ልስጥህ? እኮ ምን ላምጣ? ታራ ዛሬ አሁን ምን ላመጣ እችላለሁ? ለአምላክ አምልኩ ሲባል ምን ማድረግ ነው? ማምለክ ነው። በቃ ሪስፖንድ ማድረገው ልሰጥህ የምችለው ምላሽ፣ አምልኩ ሲባል በመንፈስ አመልካለሁ ማድረገው እሱ ነው። ጌታ ሆይ ከዚህ በኋላ ዘሬ ያመልካል። እኔም በዘመኔ ሁሉ በዘመኔ ሁሉ ማለት ከዚህ በኋላ ጀመርኳ እስከ ሞት ዘሬ ዘርማን ዘሬ ያመልካል። የሚሷሜን ይባል። አምልኮ ፕሮቶኮል የለውም። በመነካት የምታደርገው ነው። የተደረገልህ ነገር ሲገባ ነው የምታመልቀው። አንዳንድ ሰው እኮ አምልክ ሲባል እንኳ ይግራ ይገባዋል። አይነካም ደረቅ ሆኖ ቆሟል። ኖ ኖ ኖ፣ ወደ ቸስ መጣ። ፕሮቶኮል የለኝም ወዳጄ። ምንም አይነት ፕሮቶኮል ይኑርህ፣ አምላኬን በማምለክ ጉዳይ የሚያምን ሰው አሜን ይበል። አዎ አሁን ከወንኩለት በላይ ገና በፊቱ ጫወታለሁ የሚል ሰው አሜን ይበል። አምልኮ እግዚአብሔር ማምልክ የቤት ክብር ነው። እሱ ማያምልኩ ሰዎች ፕሊዝ በእግዚአብሔር ፍቅር ዛሬ ጠዋት ሞግታቸዋለሁ፣ ግዴለም አምልከው። አምላክ ከአንተ የሚፈልገው ምንም ምንም ምንም የለም፣ በቃ ምንም የለም። በፊቱ ወደሃለሁ ብለህ እንድትጮህ ከቻልክ ደግሞ ቆመህ እንድታመልከው በወንድሞች መካከል በህብረት መካከል እንድትገኝ ስታመልክ በደስታ እንድታመልክ በፊቱ እንድትጫወት እንድታሸበሽብ ረ እናመልካለን። የሚስዋሜን ይበል ሌላ ምን አይ በቤቱ የምስጋና መሰዊያት ሰዋ ለዘላለም አመልክሃለሁ ብለህ ንገረው። ለሰውም ለሚታየውም ለማይታየውም እሱ ነው ክብራችን። አይ ይሄ ሰውዬ ይሄ መዝሙረኛ በቃ በቃ መጨረሻ ላይ ያደረገው በዘመኔ ሁሉ ምን አረጋለሁ? ጠራህ በቃ እጠራህ ይሁን። በጉልምስና ይመልክ፣ በሽምግልና ይበል። እጠራሃለሁ ጌታዬ፣ አመልክሃለሁ በቃ ኢየሱስ። እናመልክሃለን፣ ለሚሱ አሜን ይበል። አ የተጠየቀው ጣርህን የገፈፈ እሱ ነው። ሞት ክን ያነሳ እሱ ነው። ሰንሰለት ክን የቆረጠ እሱ ነው። ሰው ያደረገን እሱ ነው። ማይንዳችን አስተካክሎ ሰው ሁሉ ውሸታም ነው ብለን በቃ ከፍቶን የምናወራሉ እንኳን የማናቅ በነበርንበት ጊዜ ሼፓፕ ያደረገን እሱ ነው። ሰው ያደረገን እኮ አዶናይ ጌታ ክብር ለእሱን ውስጥ ኢየሱስ ያድናል። ስኮን የእግዚአብሔር ሰዎች የተደረገልን ነገር እያሰብን የምናደረገው ነገር በሙሉ ይጠቅማቸዋል። ወደኋላ እንዳናፈገፍግ ይሆናል፣ ቸል እንዳንል የቤተ ክርስቲያንን ጉዳይ እንዳንንቅ መጽሐፍ ቅዱስ ማንበብ እንዳንተው ጸሎት መጸለይ እንዳንተው ያደርገናል። ውለታውን እያሰብክ ለእግዚአብሔር ምን ልክፈል፣ ይሄንንማ እችላለሁ እንድትል ያደርግሃል። መውደድ አንድ ነው፣ ማምለክ አንድ ነው። ሶስተኛውና የመጨረሻው ግን በጣም ምን የሚያደርገው ቢጠፋ እንዴት እንዳስቀመጡት ተመልከተ። በቃ በፈቃዴ አገለግልሃለሁ አሜን ያሉ ምክንያቱም ቁጥር አስራ ስድስት ላይ አብረን እናነባለን። ቁጥር አስራ ስድስት ላይ ምንድን ነው የሚለው? አቤቱ እኔ ከእንግዲህ ምንክ ነኝ። ጮክ ብላችሁ ደግሜ እላለሁ ምንክ ነኝ። አሁንም ደግሜ እላለሁ ምንክ ነኝ። የሴት ባሪያክ ልጅ ነኝ ነው የሚለው። ሶስት ጊዜ ይኸውልህ፣ ፊግራቲበት በስዕላዊ መግለጫ ነው የሚያብራራው። ጌታ ወይ ባሪያክ ነኝ ከዚህ በኋላ ደግሜላለሁ ምንክ ነኝ፣ ባሪያክ ነኝ። ደግሜላለሁ የሴት ባሪያክ ልጅ ነኝ ነው የሚሏታችኋል። ቃሉ ምንድ ነው? ሱባጨው ስታዩት እናቴ ባሪያ ሆነ አገልግልሃለች አድላሁ። እኔም እከተላታለሁ፣ እሷን ተከትዬ እኔም በእሷ ይሁል፣ እኔም የእሷ ባሪያ ነኝ ማለት እኖ እናቴ አንተን ስታገለግል ኖራለች። እኔም እሷን ተከትዬ አገለግልለሁ። ቤተሰብ ያገለግልሃል፣ ዘሬ ያገለግልሃል። የሚያምን ሷሜን ይበል። እንደዛ ባሪያክ ነኝ አዎ ጌታ ሆይ ምንክ ነኝ ባሪያክ ነኝ። ደግሜ እላለሁ ምንክ ነኝ ባሪያክ ነኝ የሴ ባሪያክ ልጅ ነኝ። መንፈሱ ክሊር ነው። አገለግልሃለሁ። እኔ ብቻ መሰላችሁ? ገና ልጆች ያገለግሉታል። ገና ዘሬ ያገለግለዋል። እንደዚህ የሚያምን ሰው ሲያሜን ይበል። በቃ ገባ ኢየሱስ ወደ ቤቴ፣ ጌታ ኢየሱስ ወደ ቤቴ ገባ። ክብሬ ሆነ አገኘኝ። ከዚህ በኋላ እኔ ጋር የሚቆም ሚሽን የለም። የለም የሚል ሰው አሜን ይበል። የለም በቤታችን እኔ ሳበቃ ልጆች ይከትላሉ። እነሱ ሲያበቁ ደግሞ የልጅ ልጆች ከዛሬ ዘር ማን ዘሬ ከዚህ በኋላ ያመልካል። የሚ ሰው እያመነ ሰው ሲያመን ይበል። አ ባሪያ ሆኜ ያገለግልሃሉ። ይኸውልህ፣ በምን ልትከፍለው ትችላለህ? አንተ ወደኋላ የምታፈገፍክ ሰው ስማኝ ባክ፣ በምን ልትከፍለው ነው? የእግዚአብሔርን ውለታ በምን ልትከፍለው ትችላለህ? ባሪያ ሆነህ በወጣለህ ጥሩ ነበር። ዘለ አምልከ በወጣልህ፣ ጥሩንም በምልት ከፍለው ነው ያደረገልን ውለታ። የተባልከው እኮ አገልግል ነው ባሪያሁን ነው አሸርሁን ነው ዲያቆንሁን ነው ጠዋትና ነው ተገኝ ነው። አገልግል ስትባል ደፋቅና በል ነው። በጸሎት ተጋደ ስትባል መምጣት ነው መያዝ ነው። ይሄ እኮ በምን ይወጣል ታዲያ? ባሪያ በመሆን ካልወጣልህ የሚወጣልህ የለም። በምን ይወጣልኛል? እኔ አምላኬን ውለታ በምን ከፍላለሁ? በማገልገልም ከፍለው ባሪያ በመሆን ነው የምከፍለው። ደጁ በመገኘት ነው የምከፍለው። በማገልገል ነው የምከፍለው። ዴ የሁል ቤተ ክርስቲያን አካባቢ ጊዜ አጣ ቢዚ ነኝ ያልክ ጠፋ። የራስ ጊዜ በሙሉ ወሰድ ግደለ የሚፈልግ አዶና ያለ በቸርች ውስጥ ኢየሱስ ያድናል። ደግሜ ደግሜ አገለግልሃለሁ የሚስዋ ሜን ይበል። እዚያ በሰዎች እኔ የተደረገልን ሰዎች ስለሆንን በተደረገልን ልክ ሪስፖንድ እናርግ። እኛ የዳንን ህዝብ ነን ከሞጣር የወጣን ህዝብ ነን። መንገድ ጠፍቶብን እረኛ እንደሌለው በግ ስንቅ በዘበዝ አምላክ የራራልን ህዝብ ነን። አሜን ይሁን። ያገኘን ህዝብ ነን። ያዳንን ህዝብ ነን። መስመራችን ያስተካከልልን ህዝብ ነን። ይሁን። አምላክ ጨለማችን ያበራ ህዝብ ነን። ርስት ያለን ህዝብ ነን። አባት ያለን ህዝብ ነን። የዳንን ህዝብ ነን። ይቅር የተባልን ህዝብ ነን። ኢየሱስ ያድናል። ደዛ ነን ፎርምናን አትቁጠረው ግዴ የለም። እንደዛ የተደረግን ህዝብ ነን እኛ። ስለዚህ ልክ እንደዚህ እንደ መዝሙረኛው እንድትጨነቁ እፈልጋለሁ። መጨነቅ ስላችሁ እንደ ምን ልስጥህ ጌታ ሆይ እንድትሉ እፈልጋለሁ። ውለታን በምን ልክፈል እንድትሉ እፈልጋለሁ። ነገር ግን በቀዳሚነት ውለታውን መክፈል የምትችሉት በቃ ወደዱት። ደግማችሁ ደግማችሁ ወደዱት። መውደዳችሁ ንገሩት። ጽፋችሁ ግጥም አንብቡለት በደንብ ከልብ እንደምትወደው ንገረው። ለጎረቤት ጭምር ንገር። ይሄ ኢየሱስ ኢየሱስ ምንድነው አንተ አበዛው ለሚል ጭምር አስተጋብተ ንገረው። ያዳነልኝ እሱ ነው፣ ከፍ ያደረገኝ እሱ ነው። ኢየሱስ ያድናል። እሱ ብቻ ሳይሆን ቻቻ አካባቢ ስንመጣ ካቻችን ውጪ እዚያብረን ከማምለክ የበለጠ ክብር ይል ለእግዚአብሔር የሚገባውን በሙሉ ክብር እንሰጣለን። እሱ ብቻ ሳይሆን ደግሞ እግዚአብሔር ሰዎች ላቸውም አገልግለንም ትንሽ ከወጣልን ብለን ነው ምን ሞክረው ምን ሞክረው እንጂ ስላደረገልን ምላሽ የሚሆን አይደለም። እችኑ ግን እንዳታጣ፣ በዚህም ደግሞ እንዳንሰፍ፣ አገልግሎት እንዳታቆሙ፣ በተገኘ ሁሉ አጋጣሚ በአገልግሎት እንዲተጉ፣ የእግዚአብሔር ባሪያ እንደሆናችሁ እንዲሰማችሁ በዚህ ጠዋት አሳስባቸዋለሁ። እግዚአብሔር ይባርካቸው።